ሀገራችን በአይነቱ የመጀመሪያ ከሆነው ከአዲስ አዳማ የፍጥነት መንገድ ቀጥሎ ዓለም አቀፍ ደረጃውን የጠበቀ የፍጥነት መንገድ በሞጆ ሐዋሳ መቀጠሉ ይታወቃል። የመንገድ መሰረተ ልማቱ በሁለት ምዕራፍና በአራት ኮንትራት የተከፈለ ነው። ከነዚህም ውስጥ የመጀመሪያውና ሁለተኛው ምዕራፍ የሞጆ መቂ ባቱ መንገድ ግንባታ ስራ ተጠናቆ አገልግሎት በመስጠት ላይ ነው። የዚህ ቀጣይ ክፍል የሆነው ኮንትራት 3 ባቱ አርሲ ነገሌ የፍጥነት መንገድ ግንባታ በመካሄድ ላይ ይገኛል። ሞጆ ሐዋሳ የፍጥነት መንገድ አጠቃላይ 202 ኪሎ ሜትር ያለው የፍጥነት መንገድ ሲሆን የመጀመሪያው ምዕራፍ ከሞጆ እስከ ባቱ ድረስ ያለው 92 ኪሎ ሜትር የአስፋልት መንገድ ተጠናቆ ለትራፊክ ክፍት ከሆነ ሶስት ዓመት በላይ ያስቆጥሯል። አሁን እንግዲህ እየተገነባ ያለውና አክቲቭሊ ዛሬ የምናየው ፕሮጀክት የባቱ አርሲነገል የፍጥነት መንገድ ፕሮጀክት ሲሆን 57 ኪሎ ሜትር ዝመት ያለው ፕሮጀክት ነው። እንደምታዩት ከፍተኛ የሆኑ የአስፋልት ስራዎች ነው እየተሰሩ ያሉት በጥሩ ያፈጻጸም ሁኔታና በከፍተኛ መነቃቃት ፕሮጀክቱን በአጭር ጊዜ ውስጥ ለመጨረስ እንቅስቃሴዎች እየተደረጉ ነው የሚገኙት። 57.1 ኪሎ ሜትር በሚረዝመው የመንገዱ ግንባታ ሂደትም በርካታ ስራዎች በመከናወን ላይ ናቸው። አሁን ላይ እንግዲህ እንዳልኩ 85 ያፈጻጸም ደረጃ ላይ ነው የሚገኘው። አብዛኛዎቹ የአስፋልት ስራዎች እየተከናወኑ ቀሪ ስትራክቸሮች እየተከናወኑ ነው። እንዳያቸኋቸው ማሳለጫ መንገዶችም ምክንያቱም ይሄ ፍጥነት መንገድ ትራፊክ ብቻ እንቅስቃሴ ነው ክፍት የሚደረገው። ለከብትና ለእግረኛ ዝግ ስለሚሆን ወደ ፍጥነት መንገዱ መግቢያና መውጫ ማሳለጫዎች ላይ ከፍተኛ ስራዎች ይቀራሉ። እነሱ እየተሰሩ ነው። ከእሱ ጋር ተይዘው ደግሞ መንገዱ ሲከፈት የክፍያ ስርዓት ማስተናገድ ስላለበት ከእሱ ጋር የተያዙ የክፍያ ጣቢያዎች፣ ካኖፔዎች እንደዚህ አይነት ስራዎች የሚሰሩ ይሆናል። መንገዱ አለቀ የምንለውና ለትራፊክ ክፍት ሆነ የምንለው እነሱ ስራዎች ሲጠናቀቁ ነው። ከዋናው መንገድ ጋር የተያዙ ስራዎች እስከ ነሐሴ 2017 ድረስ ለመጨረስ በከፍተኛ ርብርብ እየተሰራ ነው የሚጠናቀቁበትም ከፍተኛ እድል አለ። ከዛ በኋላ ግን የኢንቴሊጀንት ትራንስፖርት ሲስተምና የክፍያ ስርዓት ጋር የተያዙ ስራዎች ስለሚሰሩ አሁን ባለው እቅድ አሁን ካለንበት ቢያንስ በአንድ አመት ጊዜ ውስጥ ሙሉ ለሙሉ ተጠናቆ ለትራፊክ አገልግሎት ይሰጣል የሚል እምነት አለ። የፍጥነት መንገዱ የአስፓልት ንጣፍ ስራ በሶስት ደረጃ እየተከናወነ የሚገኝ መሆኑም ታውቋል። ዋነኝነት ይሄ የፍጥነት መንገድ ከሌላው ኖርማል ትራዲሽናል መንገዶች እጅግ በጣም የተለየና በከፍተኛ ስታንዳርድ የሚሰራ ነው። አስፋልትም እንዳያችሁት በሶስት ሌየር ነው የሚሰራው። 23 ሴንቲሜትር አስፋልት አለ። 9 ሴንቲም፣ 9 ሴንቲም፣ 5 ሴንቲም ተደርጎ በሶስት ሌየር ነው አስፋልት እየተሰራ ያለው። አሁን እዚህ የምታዩት የመጨረሻዋ ሌየር፣ የመጨረሻው አስፋልት ዊሪንግ ኮርስ የምንላት ነች የምትሰራው። ከፍተኛ የጥራት ቁጥጥር ይደረጋል። አስፋልት ሚክስ ራሱ ሱፐር ፔቭ የሚባል በጣም ሞደርን የሆነ የአስፋልት ሚክስ ዲዛይን ነው የምንጠቀመው። መንገዱን የሚያካሂደው የስራ ተቋራጭ ግንባታውን በትኩረት እያከናወነ ስለመሆኑም ገልጿል። አሁን ላይ የመንገዱን የማጠናከሪያ ስራዎች እየሰራን የምንገኝ ሲሆን ከዚህም ጎን ለጎን የመንገዱ አካል የሆኑትን የድልድይና ማሳለጫ መዋቅሮችን በዲዛይኑ መሰረት እየሰራ እንገኛለን። መንገዱን ባስቀመጥነው እቅድ መሰረትም ለማጠናቀቅ በትኩረት እየሰራ እንገኛለን። በዚህ መንገድ ግንባታ ላይ ለዘርፉ አዲስ ቴክኖሎጂ እየተተገበረበት እንደሚገኝም ለማወቅ ተችሏል። አውር ፕሮጀክት አስፓልቱ ሱፐር ፔፕ አስፓልት ኒው ቴክኖሎጂ። እንደሚታወቀው በዚህ ፕሮጀክት አዲስ የሆነ ቴክኖሎጂ እየተጠቀምን እንገኛለን። እሱም እጅግ በጣም ጥራትና ዘላቂነት ያለው ምርጥ የሆነ የተሻሻለ የአስፋልት ዲዛይን በመሆኑ ፕሮጀክቱን በተሻለ የጥራት ደረጃ ለመስራት የሚጠቅም ነው። ም ዛ ይህ ፕሮጀክት ትንሽ ያው እንደ ሀይዌይ መንገድነቱ አኳያ ከሌሎቹ ፕሮጀክት ትንሽ ለየት ያለ ስፔሻላይዝድና ትንሽ አድቫንስድ የሆኑ ኳሊቲ ኮንትሮልና የዲዛይን ሲስተሞች ነው የምንጠቀመው። እሱም ፐርፎርማንስ ቤዝድ ዲዛይንና ቴስቲንግ ይባላል። ይህ ማለት መንገዱ ሰርቭ የሚያደርግበትን ኮንዲሽን ማለት ነው። የመንገዱ ተጠቃሚዎች ግንባታውን በማስመልከት የሚከተለውም ብለዋል። ፍጥነት መንገዱ በጣም አሪፍ ነው። ለተሳፋሪም ሆነ ለእኛም ሰዓት ይቆጥባል፣ አደጋ ይቀንሳል። ያው ምቾትም አሪፍ ነው። ይሄ ነው ትልቁ ነገር። በጣም አሪፍ ነው። ምቾቱ አሪፍ ነው። እስከ መጨረሻ ቢያልቅ ለእኛ ራሱ ጥሩ ነው ብዬ ነው። በፊት ይሄ መንገድ ስንሄድ ብዙ አደጋ ይፈጥር ነበረ። አሁን በጣም ያሻሽላል ይሄ መንገድ። ተደጋሚ ተሰራ፣ አገባ ይቀንሳል። አሁን ለጉዳይ በፍጥነት የሚሄድ ሰው አለ፣ በሽተኛ ይዞ ሆስፒታል የሚሄድ ሰው አለ። ለዚህ ለዚህ ጥቅም ነው። በአሁኑ ወቅት ፕሮጀክቱን አጠናቆ አገልግሎት እንዲሰጥ ለማስቻል በትኩረት እየተሰራ ይገኛል። አሁን ባለው እቅድ፣ አሁን ካለንበት ቢያንስ በአንድ አመት ጊዜ ውስጥ ሙሉ ለሙሉ ተጠናቆ ለትራፊክ አገልግሎት ይሰጣል የሚል እምነት አለን። ይህ መንገድ ሲጠናቀቅ የሚኖረው አህጉራዊና ሀገራዊ ጠቀሜታ ከፍተኛ መሆኑ ይታመናል። የሙጃዋሳ የፍጥነት መንገድ በኢትዮጵያ እንግዲህ ሶስተኛው የክፍያ መንገድ ነው። ከአዲስ አዳማ ከ10 አመት በፊት ለትራፊክ ክፍት ከተደረገ በኋላ ሬዷ ደወሌም እንዲሁ ተጠናቋል። ዘንድ ሞጆ ሀዋሳ ተብሎ በአራት ክፍሎች 200 ኪሎ ሜትር መንገድ እየተሰራ ነው። የዚህ የሞጆ ሀዋሳ የፍጥነት መንገድ እንደ አህጉር ስናየው ከካይሮ ከግብጽ ተነስቶ እስከ ኬፕ ታውን ድረስ የሚደርስ ትራንስ አፍሪካን ኢንተርናሽናል ሃይዌይ አካል ነው። ትልቅ ኮሪደር የትሬድ ሴንተር፣ የትሬድ መቀያየሪያ ትልቅ ኮሪደር ነው እና የእሱ አካል ነው። ከአዲስ አበባ ሞጆ፣ ሞያሌ፣ ሞምባሳ እያለ እስከ ኬንያም የሚያገናኝ ከፍተኛ የሆነ ቫሊዩ ያለው መንገድ ነው። እንደ ሀገርም እንደ አህጉርም ማለት ነው።